ነገ ሌላ ቀን ነው። ያልሞተ ሰው ሀሳቡን ይቀይራል። ፈጣሪ በፈቀደ ሰዓት ሁሉም ይሆናል። ጊዜ ሁሉን ይፈታል። እነዚህን አባባሎች ሁሉ ላይ የሚፈታ የነገነት ንጋቱ ትዳር ዛሬ በ14 ዓመቱ ችግሩ ተፈቶ ለዚህ ቁም ነገር በቅተዋየ ናቸው። ከተለያዩ በ14 ዓመታቸው ድጋሚ ተጋቡ። ረዳት ፕሮፌሰር ሙሉጌታ ጀዋሬ እና አርቲስት ገነት ንጋቱን በልጆቻቸውና በወዳጅ ዘመዶቻቸው ታጅበው ድጋሚ ዛሬ በአስራ አራት ዓመታቸው ተሞሸሩ። መለያየታቸውን ብዙዎች ለምን እንደዚህ እየተግባቡ እያሉ ብዙ አስተያየት ቢሰጡም ግን የጌታ ፍቃድ አይደለምና ሁሉም በሱ ፍቃድ ሲሆን፣ ዛሬ ሙሉ ጌታና አርቲስት ገነት ንጋቱ በልጆቻቸው ተሞሽረው ድጋሚ ተጋቡ። ህይወት አለቀ አበቃለት በቃ የምንለው አይደለም። በህይወት እስካለን ድረስ ህይወት ይቀጥላል። ነገ ሌላ ቀን ነው። ይህንን ምስክርነት የሚሰጡ ናቸው እነዚህ ጥንዶች። በቅርቡ ሰይፉ ፋንታሁን ጋር ቀርበው የተናገሩት ንግግር የሚያደርጉት አክት ነበር። ከዚህ በላይ ለምን ሰይፉንም ለምን ይህንን ሸ ይቀረብክ ብለው ኮምፕሊን ቀርቦበት ነበር። ምክንያቱም እንደዚህ የተግባባ ሰው መለያየት ምን ማለት ነው? ለሌሎች ጥንዶች ምንስ ያስተምራሉ? እኔህና መሰል አስተያየቶች ሰይፍሾ ጋር በቀረቡ ሰዓት በጣም ከብዙ ሰዎች ቀርበው ነበረ። ሆኖም የጌታ ፈቃድ ሆነና አለሽ ገነት ንጋቱ ዛሬ ላይ ስማቸውን መጥራት አልፈልግም እንዲጠሩ ስለማይፈልጉ፣ ዛሬ ላይ እዚህ ለመድረሳችን ከጌታ የተላኩ ሰዎች አሉ። ይህንን ፕሮግራም ለማዘጋጀት እነሱ ዛሬ ላይ ስማቸውን መጥራት አልፈልግም፣ ምክንያቱም እንዲጠራ ስለማይፈልጉ ብላለች። ክብሩን ፈጣሪ ውሰድ ሆኖም ግን ከፈጣሪ የተላኩ ሰዎች ዛሬ ለዚህ አብቅተውናልና አመሰግናለሁ ብላ ፕሮግራሙን ጀምሮ፣ አርቲስት ገነት ንጋቱ ሀሳቡን የማይቀይረው የሞት ሰው ብቻ ነው። ዛሬ ለዚህ ቀን መብቃታችን የምናቃችሁም የማናቃችሁም ሰዎች፣ በዙሪያችን ያላችሁ ሰዎች፣ ልጆቻችን የእናንተ ሁሉ ጸሎት ለዚህ አብቅተውናልና እናመሰግናችኋለን። ከዚህ በኋላ ያለው እድሜያችንም እንዳትረሱን በጸሎታችሁ አስቡን ብላለች። ከዚህ በኋላ የልጆች አባት አልልም፣ ባለቤቴ ነው የምለው ስትለው፣ ፕሮፌሰርም ያንኑ ማልቀሱም ቀጠለ። ከዚህ በኋላ ባለቤቴና እኔ ከልጆቻችን ጋር ሆነን ህይወታችንን እንመራለን፣ መንገዱን ፈጣሪ ይጥረግልን ብላለች። ፕሮፌሰርም ተመስገን የሚለው ሌላ ምንም የሚለው የለኝም፣ ይህ በሱ የሚቻል አይደለም፣ በሱ ፍቃድ ብቻ ነው፣ በፈጣሪ ነው ሁሉም የሚቻለው። ዛሬ ለዚህ መብቃታችን የእሱ ቸርነት ነው እና። ክብሩን እሱ ይውሰድ ነበር ያለው። በዙሪያቸው የነበሩትን ሰዎች አመስግኖ ከዚህ በኋላ ላለው መንገዳችን ጸልዩልን ነበር ያለው። ሁሌም ወደ ጥሩ መንገድ በተራመድን ቁጥር እንቅፋት አያጣንም። ስለዚህ ሁሌም በጾር ታስቡን ነበር ያለው። አርቲስት ገነት ንጋቱም ይህን ሁሉ የተፈጠረውን የነበረውን የሚሆነውን ሁላ የምታውቂው የቤታችን የመጀመሪያ ልጅ ሆንሽ መግሊት ስላለፈው ምንም አልልሽም፣ ስለ ዛሬው ቅን ምን ተሰማች ስትል ልጇን ካበዘቻ አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት፣ እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እሱ ያዘጋጀው አንድ ስጦታ አለ እና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንዲሰጥ ይፈቀድል መፈወስ የምችል ከሆነ ዛሬ እፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፍቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም የእግዚአብሔር ስራ እንደሆነ የሚያሳዩን ሁሉም ሰው መሰከረ። መጨረሻ ላይ በዚህ ስንቶች እናቶች አሉ ያሳለፉትን ነገር በሙሉ ከባላቸው ጋር ያላቸውን ፍቅር ትተው ፀቡንና ጥሉን እየነገሩ አባትና ልጅ የሚለያዩ። ለዚህ ፍቅር ልጆቹ በዚህ መልኩ አባታቸውን አክብረውና ወደው እንዲኖሩ የገነት እጅጉን የላቀ ነው አስተዳደጓ ማለት ነው። ምክንያቱም ስለ አባታቸው ያሳለፉትን ወይ ደግሞ ያደረጋትን ብትነግራቸው ዛሬ ላይ ይሄ ፍቅርና ክብር አይኖራቸውም ነበርና እሷም አለች ስለ ልጆቼ ምንም ማለት አልችልም። ኮርቼን የሚሄደው ፈጣሪ ክብሩን ይሰድ እንደ እናንተ አይነት ልጆች ስለሰጣኝ ነበር ያለችው። ቅዱስ የተሰማውን እንዲህ ሲል ነበር የተናገረው። በኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላስብም ነበር፣ አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢ ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናቃቸው እሷ የሌላት ነገር እሱ አለ። ሁሉ ነገር እሱ የሌለው ነገር ደግሞ እሷ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናቃቸው ማለት ነው። ምንድን ነው እነሱን እንዲሰሩ ያላረጋቸው እንለበን ምክንያቱም እኛ ወደፊት ትዛሮ ስንገባ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው የእኛ ደግሞ ስኬታማ እንዲሆን ማድረግ የምንችለው ከእነሱ ምንድ ነው ብለን እናስበ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ታፈራ ናቸው። ምንም አድርጎ አደለም፣ ተግባራቸው ምንም ብለውን አደለም፣ ሲያወሩ ምንም አደለም። እኛ ከልጅነታችን ጀምሮ እያደግን ያየ ነው። እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዘው ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ሕይወታችሁ እንደሚገባ ከነሱ ተመረናል። አስባችሁታል ለልጅ አረአያ መሆን አለመቻል ብቻ በህይወት ኑረው ከዚህ በኋላ ያለው የፍቅር ጊዜያቸውን በጥሩ መልኩ የሚያሳዩቸው የሚያስተምሯቸው ያድርጋቸው። በእርግጥ በተለያየ ፊና በተለያየ አቅጣጫ አረአያ ሆኖ የሚገኙበት አጋጣሚ ሊኖር ይችላል ቢሆንም ግን ትዳርን ከጎረቤት ወይ ደግሞ ከዘመድ አይቶ አረአያ ይነሱ ናቸው መባል ትልቅ ነገር ነው። ከዚህ በኋላ ያለው የፍቅር ጊዜያቸው ለልጆቻቸው ጥሩ ትምህርት የሚሰጡበት ያደርጋቸው። ሙሉ ጌታቸዋሬ ትልቅ ወንድሜ ለእኔ መንገድ ጠራጊ አስተማሪ ብሎ ነበረ። ወንድሙን ስለ ዛሬው ቀን የተሰማውን ሲጠይቀው ወንድሙ ዛሬ ላይ የተሰማኝ ደስታም ሐዘንም ነው ብቻ ድብልቅልቅ ስሜት በጣም ነው ደስ ያለኝ። ምን ልበላችሁ፣ ሁሉም ግን እሱ ሲፈቅድ ይሆናል፣ ፈጣሪ ሲፈቅድ ይሆናል የሚባለው ነገር እውነት ነው። ዛሬ ያየሁት ይህንን ነው። ገነት ለእኛ በመጥፎም በጥሩም ጊዜ ከጎናችን ነበረች ከወንድማችን በላይ። ስለዚህ ለዛሬ ቀን በመብቃታቸው ፈጣሪን አመሰግናለሁኝ ብሎ እዛ የታደሙትን ሰዎች አንዴ ከመቀመጫችሁ ተነሱና ፈጣሪን አመስግኑልኝ ነበር ያለው። ገነትም አንዴ አስተያየትሽን ወይ ደግሞ ስለ ዛሬው ቀን የተሰማሽን ንገሪኝ፣ በማለት የሙሉ ጌታ ናት እህት ጋበዘቻት። ብዙ ሰዎች ይሉኛል ከሱ ጋር ተጣልተሽ እንዴት ከቤተሰቦቹ ጋር ይሉኛል የእነዚህን የአራት ልጆች አክስት እንዴት ርቃለሁ። ከኛ ጋር ብዙ ጥሩ መጥፎም ጊዜ ያሳልፋለች እህቱ። ስለ ዛሬ ቀን የተሰማትን ልጠይቃት ብላ አናግራት ነበር። እሷም ገኒ አንቺ በጣም አስተዋይና ጠንካራ ሴት ነሽ። ወንድሜን አውቀዋለሁ ኪሱ ባዶ እስከሚሆን ድረስ ለሰው ይሆናል፣ ሰው ይጋብዛል፣ ቤቱን ግን በጣም ይጎዳል። ይህን ሁሉ ችለሽ፣ ይህን ሁሉ ተቋቁመሽ ለዚህ ቀን ስለበቃሽ ደስ ብሎኛል ነበር ያለችው። አርቲስት ዘላለምም ከጓደኛ ተገኝቶ እንደ ጓደኛ የተሰማውን ተናግሮ ነበር። ያኔ በሚፋቱበት ሰዓት ሙሉጌታ ወረቀት ሰጠኝ፣ የፍች ምስክር እንደሆን ማለት ነው። ፕሮግራሙ ላይ በሰዓቱ ስገኝ ጉልበት የተንቀጠቀጠ አቃተኝ ውስጥ መግባታችንም እንደዚህ ሆነው ብለው መለሱኝ። ለካስ ፈጣሪ ዛሬ እንደሚመጣ ይሄ ቀን ያቅ ነበረ ያ ሁሉ አልፎ ዛሬ ለዚህ ቀን ስለበቃችሁ ደስ ብሎኛል ብሎ መልካም ነበር የገለጸላቸው። ይህ ሁሉ ነገር ለብዙ ሰው መማሪያ ይሆናል ነበር ያለው አርቲስት ዘላለም። ምክንያቱም ፈጣሪ ለምን ትሆን ለምን የኔን ትዳር፣ ለምን የኔን ጤና፣ ለምን የኔ ህይወት የሚሉ ብዙ አሉ? ግን እሱ ሲፈቅድ ሁሉም ይሆናል እንታገስ፣ ነበር ያለው።